አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ሀባይብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላሂ ረቢል ዓለሚን። አሁን እስኪ ያክስቴ ልጅ ወንድሜ ማለት ነው፣ አሁን ፕራንክ እናረገዋለን ማለት ነው። ከጓደኛ ጋር የተጣላ መስለን በሆነ ቢዝነስ ምናምን እስኪ ምንድን ነው ሪያክሽኑን እስኪ እናያለን ማለት ነው። እና ይሄን ዩቲዩብ ቤተሰቦች ሰብስክራይብ እና ላይክ ማረጋ አትርሱ። ያለውን እንግዲህ ቪዲዮ እንቀጥላለን ማለት ነው። ተከታተሉን። መጣ እንዴት ነው ከሽረ ነው ተው እዛ ጨዋ ሰው ፊት ላለማረፈ ብሶ ስላለ ነው ምን አለ መሰለህ እሱና ነው ያለ የሆነ እንትን ነበረ የሆነ ብር ላኩለት ለእሱ ማለት ነው ለሀቢብ ልኬለት እኔ አሁን ደረሰኝ ነው ያስኩትኝ ደረሰኝ ቤት አለ እሱ ደግሞ አልደረሰኝ ነው የሚለው እኔ ደግሞ ልኬለት ደረሰኝ እያለሁ ታውቃለህ አሁን ምንድን ነው ደሴ ሄጄ ደረሰኝን ሰጣለሁ ስለው ማመን አቃተው ይሄን ያክል እኔ ምን እንደሱ ሳይሆን አሁን ምን መሰለሽ፣ ማመና ለማመን ሳይሆን መጀመሪያ የተነጋገርነው በዛ ልክ አይደለም ማለት አለ ማለት ነው ነው እኔ ደግሞ ማለት እቃ የተነጋገርነው እቃ ቤተሰባዊነት ነው የሚቀርመው ብዬ ማለት የሆነ ኮሚሽን ነበረውና ያንን ኮሚሽን የሚደርሰኝና አይደለም፣ እሷ የሰጠች ዛ አስገብቼላለሁ የምትል ሌላ ሁለተኛ አልደረሰኝ። ከመድረሱ ውጭ ደግሞ እኔ የምፈልገው ወይም ደግሞ የተነጋገርንበት መጠን ወይም ደግሞ በዛ ልክ አለ። እኔ ቤተሰባዊ ነው፣ እኔ ያየሁት መጀመሪያ ቤተሰብ ነስተሳ ላይ የሚቀር ማለት ነው። አንቺ ግን በዛ ልክ አይደለም። ብዙ ስራ ሰርተናል ከዚህም በፊት ፣ ግን አንቺ ደግሞ በዛ ልክ አለ፣ የተረዳሽ የለሽም። ገብትሻላለ። በጣም ብዙ ጊዜ ለማስረዳት ሞክሪያለሁ፣ አንቺ ማለት ነው። እኔ ሁሴንም ጣስትለኝ፣ ሁሴንም ይመጣም አልመጣም ማለት ያው ሊያግባባን ይችላል እንጂ ምንም አይፈጥርም፣ ምን ያልኩህ ማለት ነው። እኔ ሁሴን ስጠራው እኮ ነው ጻብ እንዲጋብዘ ምናምን፣ ወይም ፈርቼ እኮ አይደለም፣ ግን ነገሮችን አንተ እንትን ስለምትል ነገሮችን በቃ አንዱ ሞቀ ሲል ነገሩ ለማረጋጋት ነው እንጂ አንተ ምን ወቀን ልንግባባ አንችልም። ሲቀጥል አንተ ነኝ እንደዚህ አይነት ባህሪ እንደዚህ ልታስብ እንዴት ቻልክ ነው መጀመሪያ። አቡኬ እህት መሆኔን አለመሆኔን አይደለም። እኔ ችግር የለብኝ። የማንም ልሁን የማንም እኔ የራሴ ማንነት ሊያስከብረኝም ሊያስከብረኝም እንጂ የሚችለው ሴን አቡኬ ጓደኛው ስለሆነ ምንም ከፍ ዝቅ የሚያደርገኝ መብት ነገር የለም። እህቱ ነኝ እህቱ። እኔም እኮ እህቴ ናት ብዬ አምኛታለሁ በጣም ብዙ ስራ አብረን ሰርተናል። ግን እሷ ደግሞ ማለት እንደዛ አይደለም ሌላ ነገር ማለት ነው፣ እሷ እያሰበች ያለችው። ሁለተኛ እኔ የሚገባኝ ነው የጠየኩሽ። ደግሞ በጣም ብዙ ጊዜ ጎርተሽኛል። እኔ የሚያስፈቃ ባንስ ማግኘት ያለብኝ ላግኝ ነው ያልኩሽ የጠየኩሽ አይደለ። እንትን ደግሞ አስገብቼልሃለሁ ይሄ ነው የሚበቃህ፣ በቃ ምናምን፣ ሌላ ነገር አንቺ ሌላ ነገር አደረግን ታዲያ እኮ እኔ ያስገብችልሀለሁ። እኔ እኮ ደረሰኝ ነው አልያዝኩኝም። ማለት እኔ ስለደረሰኝ አንደኛ አልደረሰኝ፣ ሁለተኛ ደረሰኝ ቢሆን እኔ ይዘ ይደርሰኛል፣ ቴክስት ይገባኛል እኮ ታዲያ። አንተ እኔ ባንክ ነው እንጂ ስማይል ንገርክ። አሁን እኔ ስልኬን ትቼው ከነ ሴሙ ነው የመጣሁት። ፎቶም ነበረኝ አሁን ያንኛውን ስልኬን ቢይዝ ኖሮ ፎቶ ያነሳሁ ያነሳሁትን ስለነበረ ደረሰኝን አሳየው ነበር። አሁን እኔ ወረቀቱንም አልያዝኩትኝም፣ ስልኬንም አልያዝኩኝም። አንሱ እንደዚህ ለመንገር ለማሳመን አልችልም። ግን አንተ እኔ ባሳየም ባላሳየም አንተ እንዴት እኔ በዚህ ልክ እኔ በዛ ልክ አይደለም። ቤተሰባዊነት አስቀድሜ መጀመሪያ አቡሃናን አታበሳጭኝ፣ አትንኪ ሌላ ነገር መጀመሪያ በቃ ሌላ ነገር እያወራሽኛ አይደለም በቃ ያንተ ማውራት ማለት ምንድነው? እኔ አንተ አሁን ለምሳሌ አንተ አንተ ማልገባልኝ ነው ያልከኛ። ደግሞ ደረሰኝ ካለሽ እኮ ኖርማሊ የሚታይ ነው ባንክ እኮ ወይ ደግሞ ይታያል። በቃ እሱ ይታያል፣ ባንክ ጋር ይታያል። አሁን የሆነ ባንክ ብናሳይ ይታያል። እንደገና ደግሞ አንተ አሁን ያልተገባችሁበት ነገር ትልቁ ነገር የሚመስለኝ እኔ አንተ ወይ ብር አንሶኛል ሊሆን ይችላል። አንተ ጋር አሁን አንተ አንሶኛል እኔ ብር መጀመሪያ ጊዜ

ነገር ያለበዚህ መልኩ በጣም ግራ ገበት በጣም ግራ ምንድን ግን እኔ ግን እኔ ጥፋተኛው መረጃ አለኝ። መረጃ መረጃውን አንደኛ መስጠት ነበረ።

ገንዘቡን እርግጠኛ ያየዋል ባንክ በዚህ ሰዓት እንትን ነው ምርጥ ጊዜ ነው ያለው። እና ስለዚህ እንዴት እንዴት ቢያልኩ ሲይት ደረሰኛ እያልሽ ነው። ከዛ ደግሞ ስልኬን ትቸው መጥቼ ነገር እያወዛገበኝ ነው ነው እሱ እንዳለው ነው ደግሞ በቃ እያለ ነው ያለው። ያን እየተረዳሁ ነው ያለሁት። እና ስለዚህ በቃ እሱን ለማግባባት ሊሞክር ነው።

የኔ ማር ወንድሜን አስደንግጨዋለሁ ማለት ግን በቀለል ባለ ፕራንክ ነው። የመጀመሪያው ስለሆነ ለሆነ እንዳይደነግጥ ያደረግ ነው። ቀለል ያለ ፕራንክ ነው። ያው መተን መቸስ ከምንመለስ በባዶ ብለን ነው። ይህን ይመስላል ማለት ነው። ዩቱብ ቤተሰቦች ሰብስክራይብና ላይክ ማድረግ አትርሱ። እንወዳችኋለን። ፕራንኩ ይህን ይመስል ነበር ማለት ነው። እኛ ምንም አይነት ስለ ብር ስለ ቢዝነስ ምንም ያጋጭን ነገር የለም። ፕራንክ ነው። አውቀን ነው። ዝም ብለን ለመጫወት ያክል ነው ለጨዋታ ያክል ሀባይብ እና ጸቡም የተፈጠረው አውቀን ነው፣ ግርግር የፈጠር ነው እንጂ ለሌላ ምንም ችግር የለብንም። እንወዳቸዋለን። ባላችሁ በሰላማችሁ ብዝት ይበልልን። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።